የኢሎን መስክ ሀብትም በአንድ ሌሊት ብቻ በ276 ቢሊዮን ዶላር ጨምሮ አደረ። ከምርጫው በፊት የኢሎን የሀብት መጠን 200 ቢሊዮን ዶላር ነበር። ትራምፕ ፕሬዚደንት ሆነው በተመረጡ ማግስት የኢሎን መስክ የሀብት መጠን ግማሽ ትሪሊየን ሊደፍን ትንሽ ቀርቶት 476 ቢሊዮን ዶላር ደረሰ። ይህም የምድራችን ቁጥር አንድ ብቻ ሳይሆን ሁለተኛ ከነበረው ጄፍ ቤንዞስ በእጥፍ እንዲበልጥ አስቻለው። የኢሎን የሀብት መጠን በአንድ ሌሊት በዚህ ደረጃ የጨመረለት በባለቤትነት የሚያስተዳድራቸው ድርጅቶች የአክሲዮን ዋጋ በመጨመሩ ነበር። የቴስላ የአክሲዮን ዋጋ ለምሳሌ በአንድ ሌሊት ብቻ በ69 ከመቶ ጨምሮ አደረ። ምክንያቱ ደግሞ ለዋይት ሀውስ እጅጉን የቀረበው ኢሎን ከቻይና የሚገቡ ተፎካካሪ የኤሌክትሪክ መኪኖች ላይ ከፍተኛ ቀረጥ እንዲጣል ትራምፕን በማግባባትና ሌሎችም ቴስላን የሚጠቅሙ ድንጋጌዎች እንዲወጡ በማድረግ የቴስላን ሽያጭ ያሳድጋል የሚል ግምት ስላደረ ነው። የዘንድሮ ገበያ ደግሞ በግምት ነው የሚመራው። በዎል ስትሪት የስቶክ ገበያ ለሽያጭ ያልቀረበውና ሮኬቶችን ወደ ጠፈር የሚያስወነጭፈው ድርጅቱ ስፔስ ኤክስም አጠቃላይ ዋጋው በቅጽበት በ67 ከመቶ ተመነደገ። የዚህ ምክንያቱ ደግሞ የስፔስ ኤክስ ዋነኛ ደንበኞቹ የአሜሪካ የመከላከያ ሚኒስቴርና ናሳ መሆናቸው ነው። የአሜሪካ የመከላከያ ሚኒስቴር የስለላ ናሳም የምርምር መንኩራኩሮችን ወደ ጠፈር የሚያመጥቁት የስፔስ ኤክስን ሳተላይቶች እየተጠቀሙ ነው። በተጨማሪም መከላከያ ሚኒስቴር የኢሎን መስኩን የስታርሊንክ ኢንተርኔት ለስለላ ተግባር ይጠቀምበታል። ቢያንስ ለሚቀጥሉት አራት ዓመታት ደግሞ የመከላከያ ሚኒስቴርም ናሳም በትራምፕና በኢሎን መስክ ቁጥጥር ስር ናቸው። ሂሳቡ ቀድሞ የተሠራ መሆኑ አያጠራጥርም። የናሳ ዳይሬክተር ተደርገው የተሾሙት ሰው ማንነት ለዚህ ግልጽ ማስረጃ ነው። በቀጣይ ዓመታት ናሳን እንዲመሩት በትራምፕ የተመረጡት ሰው የ41 ዓመቱ ጃሪዳ ይዛክማን ይባላሉ። በኢሎን መስኩ ስፔስ ኤክስ ውስጥ የባለቤትነት ድርሻ ያላቸውና በድርጅቱ ውስጥም በተለያዩ ኃላፊነቶች ሰርተው የሚያውቁ ባለሀብት ናቸው። ዛሬ ደግሞ ከስፔስ ኤክስ ወደ ናሳ ተዘዋውረዋል። ከዚህ በኋላ ናሳ ለስፔስ ኤክስ የሚሰጣቸውን ኮንትራቶች የሚደራደሩት ኢሎን መስክ ከስፔስ ኤክስ፣ ጃሪዳ ይዛክማን ደግሞ ከስፔስ ኤክስም ከናሳም ወገን ቆመው ይሆናል ማለት ነው። በቀጣይ አራት ዓመታትም ስፔስ ኤክስ ለጆሮ የሚዘገንን የገንዘብ መጠን የያዙ ኮንትራቶች ከናሳ ሊቀርቡለት ይችላሉ። ሌላው ደግሞ ኢሎን መስክ በስፔስ ኤክስ አማካኝነት የሰውን ልጅ ወደ ማርስ መላክ ከፍተኛ ፍላጎት አለው። ነገር ግን ወጪው ቀላል አይደለም። አሁን ግን አቋራጭ መንገድ ያገኘ ይመስላል። ከሱ የሚጠበቀው ፕሮፖዛሉን ለናሳ ማስገባት ብቻ ነው። ዶናልድ ትራምፕ ይሁን ካሉ የዘመናት ዕቅዱን በናሳ ወጪ ማሳካት ይችላል ማለት ነው ይህም ከጥርጣሬ ያለፈ ነው። ዶናልድ ትራምፕ በበዓለ ሲመታቸው ወቅት የማርስ ጉዞ አንዱ ዕቅዳቸው መሆኑን በስሱም ቢሆን ነካ አድርገውት አልፈዋል። ኢሎን ሌላ የሚያቀደው ቢዝነስ አለ፤ በቴስላ አሽከርካሪ አልባ መኪኖች የታክሲ ወይም የኡበር አገልግሎት መጀመር። የአሜሪካ ሕግ ደግሞ ይህንን እንዲያደርግ አይፈቅድለትም። በአሜሪካ አሽከርካሪ አልባ መኪኖችን ሕጋዊ ያደረጉ ጥቂት ግዛቶች ቢኖሩም በየግዛቱ ያለው ሕግ የተለያየና እሱ በቢዝነስ ደረጃ መስራት ለሚፈልገው ሥራ አመቻ አይደለም። እናም አሁን ነገርየውን ከላይ ከፌዴራል መንግሥት መጨረስ ይችላል ማለት ነው የኢሎን መስክ